በጣም ብዙ ክርስቲያኖች እንዲሁ መንፈሳዊ ህይወታቸው እንዲያድግና እንዲቀየር እንጂ አይምሯቸውና አስተሳሰባቸው ላይ ብዙም ሲሰሩ አናይም። ይህ ማለት ልክ አንድ በጣም ትልቅ ብዙ ስራ መስራት የሚችል ማሽን ከውጪ ድረስ አስገብተህ ማሽኑ እንዴት መጠቀም እንዳለብህ አለማወቅ። መጽሐፍ ቅዱስ ላይ እግዚአብሔር ሲናገር ህዝቤ እውቀትን ከማጣት የተነሳ ጠፍተዋል ነው የሚለው። እውቀት ደግሞ ማለት የአይምሮ ምግብ። በተለይ ክርስቲያኖች ይሄ ማንነታችን፣ አዲሱ ማንነታችን ቦርናጌን ያደረገው ክርስቲያን ማንነታችን በሙላት ልንጠቀምበት የምንችለው እንደ እግዚአብሔር ቃል በቃሉ የታደሰ አይምሮ ሲኖረን። ካለበለዚያ አይምሯችን ዓለምን ነው የሚመስለው። አዲሱ ቦርናጌን ማንነታችን እግዚአብሔርን ነው የሚመስል ሁለቱ አልተጣጣሙ በአሮጌ አቆማዳ አዲስ ወይን ጠጅ እንደመጫን እንደማለት ኤፌሶን ምዕራፍ 4 ቁጥር 22 ላይ ሐዋርያ ጳውሎስ አንድ ቆንጆ ሐሳብ ሲናገር ይሰማል ስሙት ምን እንደሚላ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ አይገርምም። እነዚህ ሰዎች አዲስ ማንነት ለብሰዋል ግን በአሮጌው ሰው እየኖሩ ነው ቀጥሎ ግን ምን እንደሚላቸው ስሙ በአይምሯችሁም መንፈስ ታደሱ ይላል አይምሯቸው ያልታደሰ በአሮጌው ማንነት የሚኖሩ ክርስቲያኖች ሊኖሩ ይችላሉ። ያ ማለት በሙላት እግዚአብሔር የሰጠንን አዲሱን ማንነት ሳንጠቀምበት በብክነት እየኖርን ነው ማለት ነው። ይወላችሁ በደንብ ስሙ። ሰይጣን በዋናነት የሚያጠቃው ጨጓራችንን፣ ጣፊያችንን፣ ሳምባችንን አይደለም። አይምሯችንን አይምሯችንን ከተቆጣጠረ ደግሞ መላው ህይወታችንን መላው ሰውነታችንን መቆጣጠር ይችለዋል። ምክንያቱም ህይወታችንን ሰውነታችንን አቅጣጫ እያስያዘ እየመራ ያለው አይምሮ ስለሆነ ነው። ለምሳሌ በቀላሉ እዚህ ጋር በቆነጥጣችሁ ይሄ ፓርት አይደለም ያመማችሁ፣ ይሄን እንዳመመው የነገራችሁ አይምሮ ነው። ነርቮች ከዚህ ተለከው። መልእክት መረጃ ለዚህ ለአይምሮ እዚህ አካባቢ አደጋ ደርሷል ብለው ይነግሩታል። በኋላ ላይ ነው ይህንን ፊል ፔኑን ፊል የምታደርጉት። ለምሳሌ ይሄ አካባቢ ነርቭ የሌለው ጠባሳ ቦታ ቢሆን በቆነጠታችሁ እንኳን ያንን ስሜት አታውቁትም። ስለዚህ ህመም እንኳን ይሄን ሳይሆን እየተሰማችሁ ያለው አይምሯችሁ ነው እዚህ ጋር ስሜት አለ እያለ እየነገራችሁ ያላችሁ። ስለዚህ ሁሉም ነገር በህይወታችን ላይ መንገዳችን፣ ህይወታችን እየተመራ ያለው በዚህ በአይምሮ ውስጥ እየተካሄደ ባለው ፕሮሰስ ነው፣ ኢነርጂ ነው፣ እዚህ ውስጥ ባለው እውነታ ነው። ይሄ አይምሮአችን ደግሞ ፊድ የሚያደርገው የሚመገበው የሚበላው እውቀትን መረጃን ነው፣ ኢንፎርሜሽን ነው ፊድ የምታደርጉት ለአይምሮ ልክ ለሰውነታችን ሰላጣ፣ ዱባ፣ ምግብ፣ ስጋ እንደምትመግቡት አይምሮአችንን የምትመግቡት መረጃዎችን ነው። ስለዚህ የምትሰሙት መረጃ ህይወታችሁን የመቆጣጠርና ህይወታችሁን የማቅናት አለበለዚያም የመጣል በውድቀት ውስጥ የማኖር አቅም አለ። እንዲሁም መጽሐፍ ቅዱስ፣ ሰው አለ በልቡ እንዳሰበ እንደዚያው ነው ልቡ የሚለውን ያው፣ መቼም ልብ ሳይሆን አይምሮ ነው የሚያስበው፣ ሰው በአይምሮ የሚያስበውን ነው ብሎ በግልጽ ይነግረናል። ለዛ ነው ሰይጣን በዋናነት የሚልከው መሳሪያ ሀሳብ የተባሉ መሳሪያዎችን ሀሳባችንን ካበላሸ ህይወታችንን ማበላሸት ስለማያቅተው ለምሳሌ በቀላሉ ጭንቀት ኬት ነው የሚመጣው? ከዚህ ከሰፊ ትከሻ ወይም ከጣፊያ ወይም ከኩላሊት ወይም ከትርፋንጀትም አይደለም። ጭንቀት የሚመነጨው ከዚህ ከአይምሮ ውስጥ ከተጠራቀመ ሀሳብ የተነሳ ነው። ሰይጣን ለዛ ነው ይሄኛውን ሞኒተር ክፍል ይሄኛውን ዋና የህይወታችንን መቆጣጠሪያ መቆጣጠር የሚፈልገው በዚህ አምናችሁ የተቀበላችሁት ነገር በሙሉ በህይወታችሁ አለመፈጸም አይችልም። አንድ ምሳሌ ልንገራችሁ። ፕላሴቦ ስለሚባለው መድኃኒት ምን ያህሎቻችሁ ታውቃላችሁ? ወይም ፕላሴቦ ኢፌክት ይሉታል። በጣም ብዙ ዶክተሮች ይሄንን መድኃኒት እየተጠቀሙ ብዙ ሰዎች እንፈውሰዋል። የሚገርማችሁ ነገር ፕላሴቦ ማለት ምንም አይነት መድኃኒትነት ነገር የለውም። ፕላሴቦ ማለት እንዲሁ ዝም ብሎ የስኳር መጠን ያለው የሚወጋ ልክ እንደ ውሃ ልትሉ ትችላላችሁ። ሰውነትን የማይጎዳ ደግሞ ምንም መድኃኒትነት የሌለው እንደ መድኃኒት ተብሎ ነው የሚሰጠው እና ብዙ ሰዎች ታመናል ብለው ክሊኒክ ይሄዳሉ። መፍትሄ ሲያጡላቸው፣ ወይም ደግሞ ሁኔታውን አይተው ለከፍተኛ መድኃኒት የማያዳርግ ነገር ከሆነ እንዲሁ ለፔሸንቶቹ፣ ለህመምተኞቹ አይምሮ ሲባል ኦኬ፣ ይሄን መድኃኒት እሰጥሃለሁ ብለው ያንን ፕላሲቦ ወይ በኪኒን መልክ ወይ በመርፌ መልክ ይሰጧቸዋል። ስለዚህ ሰዎቹ ወዲያውኑ አይምሯቸው ከዶክተር ወይም ከሕክምና መፍትሄ እንዳገኙ ስለሚቀበል ያ ህመም በሚገርም ሁኔታ ሙሉ ለሙሉ ጥሏቸው ይሄዳል። ተፈወስኩኝ ብለው ይናገራሉ። እንዲሁም አንድ የሰማሁት በተቃራኒው ሰውየው በጣም ጭንቀት በሽታ ይዘውና ሄዶ ከክሊኒክ ይህንን የፕላሴቦ ሳጥን ይሰጡታል። ታዲያ ይህንን ሳጥን ይቀበልና ቤቱ አስቀምጦት አንዳንድ እየወሰደ ከጭንቀት ፍቱን የሆነ መፍትሄ ያገኛል። ከእለታት አንድ ቀን ግን ከፍተኛ ጥላቻ ከእጮኛው ጋር ይጣላል። ታዲያ ወደ ቤቱ ገባና ይሄንን ሙሉ ኪኒን በቃ ራሱን ለማጥፋት ነው፣ ሙሉን ኪኒን ወሰደ። ከወሰደው በኋላ ግን ውስጡ የጸጸት ስሜት ተሰማ። ታዲያ ሰዎች እንዲያድኑት እንዲታደጉት፣ ወደ ህክምና እንዲወስጡት እየተንፈራፈረ በሩጫ መጮህ ጀመረ። አድኑኝ አድኑኝ፣ የማይሆኑ ውሳኔ ወስኛለው ይል ጀመር። ነገር ግን የወሰደው ፕላሴቦ የተሰኘውን ምንም አይነት ኢፌክት የሌለው የማይገድል መድኃኒት፣ ግን ይሄ ሰው ከመቀበሉ የተነሳ ኢሚዲየትሊ ሰውነቱ ትኩሳት መጠኑ በኃይል ጨመረ። ልቡ ከመቶ አርባ በላይ መምታት ጀመረ። ያለበው ጀመር ኦልረዲ ሰውየው መሞት ጀመረ። ወዲያውኑ አጣድፈው ክሊኒክ ወሰዱት። በቃ የሞት ጣር ላይ የደረሰ ሰው ነበር። በኋላ ላይ የወሰድከው መድኃኒት ምንድን ነው ተብሎ ሲፈተሽና ሲጣራ ምንም ኢፌክት የሌለው ፕላሴ ሆኑ። በኋላ ላይ ይሄን ሲነግሩት ወዲያውኑ ሰውየው ከመሞት ተርፎ ትኩሳቱ ወርዶ ልብ ምቱ ተስተካክሎ ኖርማል ጤነኛ ሰው ሆኖ ሄደ። ምን ልላችሁ ፈልጌ ነው የምናስበው ነገር ምን ያህል ሰውነታችን ላይ ህይወታችን ላይ ተጽዕኖ እንዳለው እንድታስታውሱ ፈልጌ። በመንፈሳዊ ህይወታችንም ልክ እንደዛው ነው። አይምሮአችን ሳይቀየር ህይወታችን አይቀየርም። አመለካከት፣ አስተሳሰባችን ሳይቀየር አካሄዳችን፣ መንገዳችን፣ እቅዳችን፣ ህይወታችን ሁሉ ሊቀየር አይችልም። አይምሯችንን ደግሞ መመገብ የምንችለው ምንድን ነው? እውቀትና መረጃ ብቻ ነው። እነዚህ የምንሰማቸው መረጃዎች ናቸው ህይወታችንን የመቆጣጠር አቅም ያለ ለዚያም ነው እግዚአብሔር በህይወታችን አንድን ነገር ከማድረጉ በፊት አስቀድመው በትንቢት ወይ በተለያየ መንገድ መረጃ ይነግረናል። ይሄ ጥያቄ ሆኖባችሁ ያቅም እግዚአብሔር እንደፈለገ ማድረግ ይችላል። ለምንድን ነው በትንቢት ምናምን ቀድሞ የሚያስነግረን ከዓመታት በፊት? እሱ ምን ይሳነዋል? ዝም ብሎ አያደርግም እንዴ ብላችሁ አስባችሁ አታውቅም? እንደዚያ ያደርግ እግዚአብሔር ግን አስቀድሞ አይምሯችንን አመለካከትና አስተሳሰባችንን ሊያደርግብን ባለው ነገር እንድንዘጋጅ ገና በላቴና እያለን ገና ልጆች እያለን ከዓመታት በፊት ቀድሞ ይናገረናል። ምክንያቱም ሳይናገረን ብንቀር አመለካከታችን እዛ እግዚአብሔር ላዘጋጀልን ካልቃኘ ነው እና ካላዘጋጀ ነው ቢያደርግልን እንኳን ፌል ስለምናደርግ ልክ ይሄ ከግብፅ ምድር ያወጣቸው እስራኤላውያን ተዚህ ይላቸዋል። ከግብፅ ምድር አወጣቸዋለሁ ብሎ ቃል ገብቶላቸዋል። ወጥተዋል፣ ግን አይምሯቸው አልታደሰም። አይምሯቸው ገና ግብጽ ስለነበረ የተነገረላቸውን ያንን የተስፋ ቃል ያለችውን ምድር ከነአንን ማርና ወተት የምታፈሰዋን ይገቡባት አልቻሉም ነበር። ለምን? በአይምሯቸው መታደስ አልተለወጡ። በቀላሉ እግዚአብሔር ለምሳሌ እንዴት እንደሚሰራ ልንገራችሁ። ለምሳሌ ሙሴ ትዝ ይላችኋል። ያንን ታላቅ ህዝብ ህዝበ እስራኤልን በምድረ በዳ አድርጎ ወደ ከነአን ከማስገባቱ በፊት ሙሴ የነበረው አመለካከት የፈርዖን ቤት አመለካከት። ለምን? በፈርዖን ቤት ልጅ ውስጥ ነው። ስለዚህ እግዚአብሔር አስቀድመው እነዚህን ህዝብ ሊመራ እንደማይችል ስለሚያውቅ ወደ ምድረ በዳ ለአርባ ዓመት ሙሉ ላክ ምን ማለት ነው? ለምንድን ነው ወደዛ ይላክ? መጀመሪያ ሙሴ ከአይምሮ ውስጥ የፈርዖን አመለካከት የፈርዖን አገዛዝ ወጥቶ አንድን ህዝብ በምድረ በዳ እንዴት መምራት እንዳለበት ማወቅ ነበረበት። ስለዚህ አርባ ዓመት እግዚአብሔር ያዘጋጀው በምድረ በዳ ውስጥ እንዴት መምራት እንደሚችል። በተመሳሳይ ሁኔታ አብርሃምን ለምሳሌ ተመልከቱ። አብርሃምንም አበዛሃለሁ፣ ዘርህ እንደማይቆጠር አደርግሃለሁ ብሎ ብዙ ጊዜ ቃል ገብቶለታል። አንድ ቀን ግን አብርሃም ቤት ውስጥ ቁጭ ብሎ ኤሌዘር የተሰኘውን ባሪያውን እየተመለከተ ይጸልያል። እግዚአብሔር አመለካከቱን መለወጥ እንደፈለገ ያስታውቃል። ውጣ አለው። ወደ ሰማይ ከዋክብት፣ ወደ ምድር አሸዋ እያየ እንዲጸልይ ያደረገው ምን ማለት ነው? ለአብርሃም ብዙ የሚለውን ምስል እየሰጠው ነበር። እስቲ ከዋክብቱን ቁጠራቸው አለ፣ ሊቆጥራቸው እንደማይችል አወቀ። እስቲ የምድርን አሸዋ ቁጠር አለው፣ እንደማይቆጥሩ አወቀ። ዘርህን ልክ እንደዚህ አበዘዋለው አለ። ይሄ ትክክለኛ ብዛትን እንዲያውቅ የሚያደርግበት መንገድ ነው እግዚአብሔር የተጠቀመው። ዳዊትን ተመልከቱት በሳኦል ቤት እንዲያድግ ማድረጉ አስቀድሞ ንጉሥ እንደሆነ ሲቀባው በሳሙኤል ሲናገርበት በኋላ ግን ለብዙ ዓመታት እንኳን ዳዊት ሲንከራተት የቆየ ሰው ነው ንጉሥ ከመሆኑ በፊት ነገር ግን ንጉስ ምን ማለት እንደሆነ በሳኦል ቤት ተጠግቶ እንዲያይ የአይምሮን ፕሮግራም እንዲቀይር አድርጎታል። እነ ኤርሚያስን ብትሉ ገና ልጆች ሳሉ ብላቴና ነኝ አትበል ትነቀልና ታፈርስ ዘንድ እያለ ሲናገርበት እግዚአብሔር ታያላችሁ። ዮሴፍ ገና ልጅ እያለ ነው ህልም ያሳየው ንጉስ እንደሚሆን፣ መሪ እንደሚሆን፣ መላውን ህዝብ እንደሚገዛ ገና ህፃን እያለ በዛ ዘመን ምን መነገር አስፈለገው በምትሉበት ጊዜ እግዚአብሔር ግን አስቀድሞ አይምሮን ፕሮግራም እያደረገ መንክስና አይምሮን እየቃኘው እያስተካከለው ነው። እናንተስ ምን አይነት ኢንፎርሜሽን ነው እየሰማችሁ ያላችሁ? እግዚአብሔር ላይ የላችሁ እቅድ የሚያደርስ የሚያንደረድር ነው ወይንስ የውድቀት ነው? ቆሻሻ የሚመገብ ሰው ህይወቱ ላይ ያ የቆሻሻ ውጤት ህመምና በሽታ ሆኖ ይገለጣል። ደግሞ ጤነኛ ምግብ ቅባት የሆነ ጠቃሚ የሆነ ምግብ ደግሞ የሚመገብ ሰው ፊቱ መልኩ ላይ እንኳን ወዙ እየወጣ ይሄዳል። ልክ እንደዛው ነው አይምሮ ለህይወታችሁ ጤነኛ የሆነ ምግብ ከሰጣችሁት ጤነኛ የሆነ ህይወትን መምራት ትችላል። ደግሞ የሚገርማችሁ እግዚአብሔር ብቻ አይደለም ሰይጣንም እንኳን ይሄን አእምሯችንን ይፈልገዋል፣ ህይወታችንን ሊቆጣጠርበት ስለሚፈልግ። ምክንያቱም ገና በልጅነታችን በቤተሰብ አለመቀበልን ስሜት፣ ሴቶች ለምሳሌ መደፈር አደጋ ሲደርስባቸው፣ ቤተሰቦች ተጣልተው ተለያይተው ሲኖሩ፣ እነዚህን ነገሮች ገና ህፃን እያለን ልጁ ላይ ፕሮግራም ያደርጋል ሰይጣን እና ልጁ በመገፋት ስሜት፣ በማጣት ስሜት፣ በመበደል ስሜት ውስጥ ያድግና በኋላ ላይ ትልቅ ሰው ሲሆን ያንን አመለካከት ተቀብሎ መኖር ይጀምራል። ስለዚህ ትልቅ መሆን እንደማይችል ነው ራሱን የሚያሳምነው። አይምሮ የተቀበለው ወይም በእግዚአብሔር ኃይል ብዙ ነገርን ሰፊ ነገርን መከናወን እንደማይችል ተደርጎ ነው ያሰበ። ስለዚህ ህይወቱ የውድቀት ህይወት መምራት ይጀምራል። ይህን ሁሉ ግን ገና ከልጅነቱ ጀምሮ ፕሮግራሚንግ አድርጎ ነው ይሰራል። ታዲያኛ እንደ አንድ ክርስቲያን ምን ማድረግ እንችላለን? ወይም ይሄን አይምሮአችንን ምንድን ነው ማድረግ ያለብን? እነዚህን አምስት ነጥቦች ብቻ ልስጣችሁ። የመጀመሪያው ማደስ እንችላለን። መጽሐፍ ቅዱስ ሮሜ ምዕራፍ 12 ቁጥር 2 ላይ በልባችሁ መታደስ ወይም በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይለዋል። ይሄ መታደስ የሚለው የግሪኩ ቃል አናካይኖሲስ ይለዋል፣ ወይም ልክ እንደ ሪኖቬት አንድ ዝብርቅርቅርቅ ያለ ጭምልቅልቅ ያለውን ቤት እንደገና ቀለም ቀብቶ ድስድስ አርጎ ውስጡን ማስተካከል ማለት ነው። አይምሯችንም እንደዚህ ነው። ከዚህ በፊት የተቀመጡ የዓለም ፕሮግራም ልዩ ልዩ ነገሮች አሉ እነሱን የተዘበራረቁትን ነገሮች ሪኖቬት ማድረግ በአይምሯችን መታደስ መለወጥ እንጂ ይህንን አለም አለመምሰል ስለዚህ መጀመሪያው ማደስ እንችላለን አይምሯችን አይምሯችን ግን የሚታደሰው በቀለምና በጂብሰም አይደለም ይልቁንስ በእግዚአብሔር ቃልና በእግዚአብሔር ሀሳብ በዛ ነው። የእግዚአብሔርን ቃል ሞር ማንበብ፣ መንፈሳዊ መጽሐፍቶችን ማንበብ፣ እንደዚህ አይነት ጠቃሚ ቪዲዮዎችን መስማት አይምሮአችንን እያደስንበት። ሁለተኛው ደግሞ ማሰብ ነው። ሆም ብሎ ማሰብ የሚባል ነገር ነው። ማሰብ ምርጫ ነው፣ ወይም ደግሞ ከሰማችሁትና ካያችሁት ነገር የሚመነጭ ነው። ለምሳሌ አንድ ምሳሌ ልስጣችሁ። አንድ ሰፊ የሆነ ምድረበዳ ላይ የሚያስፈራ በረሃ ነው። ጭር ያለ ነው። ምንም ነገር የለም። ቀይ የሆነ አፈር ነው። ከሩቅ ግን አንድ አረንጓዴ ተራራ ይታያል። ያ አረንጓዴ ተራራ ወደ ላይ እድግ ካለ በኋላ ከጫፉ ላይ ነጭ ጭስ ይወጣል። ይህ ነጭ ጭስ ምን ይሆን? አሁን እየተናገርኩትን ያለው ነገር አይምሯችሁ ምስል እየከሰተ እየሳለው ምናምን ከሆነ እንዲገባችሁ ብዬ ነው። አይምሯችን ሀሳብ የሚያገኘው ከመረጃ ከኢንፎርሜሽን ነው፣ አሁን ከነገርኳችሁ ነገር የተነሳ ስለዚህ ሆን ብላችሁ እግዚአብሔራዊ የሆነ መረጃዎች። መንፈሳዊ የሆኑ ኢንፎርሜሽኖችን ለህይወታችሁ የሚጠቅሙ እግዚአብሔር ሐሳብ የሆኑትን በመስማት ውስጥ የአእምሮአችሁን ቅኝት መለወጥ ትችላላችሁ። ያ ደግሞ መላው ህይወታችሁን ይቀይርላችኋል። በቀላሉ የምንውልበትን በየቀኑ የምንሰማውን የምናዳምጠውን ውሏችንን ከቀየረን አስተሳሰባችን ይቀየራል። ፊልጵስዩስ ምዕራፍ አራት ቁጥር ስምንት ላይ እንደዚህ ይላል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ሆን ብላችሁ እነዚህን አስቡ። ህይወታችሁ ወደ እነዛ መንደርደር ይጀምራል። ሶስተኛው መቃወም ነው። አያችሁ ሀሳብ ሁሉ ደግሞ የእናንተ ላይሆን ይችላል። በጣም ከባድ የሆነ አጋንንታዊ ሀሳብ ወደ አእምሯችሁ ሲመጣ ወይም አለማዊ ስጋዊ የሆኑ ሀሳቦች ሲመጡ መቃወም ይቻላል። እንዲሁም ሁለተኛ ቆሮንቶስ ምዕራፍ አስር ቁጥር አራት ላይ ሐዋርያ ጳውሎስ እንደዚህ ብሎ ይነግረናል። የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይለዋል። ይሄ ምሽግን ለመስበር ምሽግ የሚለው ይሄ ልክ ጦርነት ላይ የሚከላከሉበት አላል የሚሰራ እንግሊዘኛው ስትሮንግሆልድ ነው ይለዋል። ታዲያ ይሄ ምሽግ ምንድን ነው? የጦር ዕቃችን በእግዚአብሔር ፊት ኃይለኛ ሆኑ፣ ምሽግን የሚሰብረው ምሽጉ ምን ሆኖ ነው ብላችሁ ስጠይቁ፣ ቀጥሎ ያለው ቁጥር ላይ እንደዚህ ይለዋል፦ የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ሁሉ እናፈርሳለን ለክርስቶስም ለመታዘዝ አይምሮውን ሁሉ እንማርካለን ይላል። መጀመሪያ የራሳችንን አይምሮ ለእግዚአብሔር እንዲታዘዝ መማረክ አለብን። እንዴት አድርገን ካላችሁ፣ በእግዚአብሔር እውቀት ላይ የሚነሳ ከፍ ያለ የሰው ሐሳብ አለ የእኛ የሆነ ሐሳብ እግዚአብሔር ባርካለሁ ብሏል፣ አንተ ግን መባረክ አልችልም የሚል ስትሮንግሆልድ ሐሳብ የእግዚአብሔርን ሐሳብ እየተከላከለ ያለ አለ። እሱን መቃወም መስበር አለብን። ለምን? እሱ ካልተሰበረ የእግዚአብሔር ሐሳብ ወደ እናንተው ሰርጾ መግባት አይችልም እና እነዚህ የእግዚአብሔርን ዕውቀት የሚከላከሉ በረከታችን የሚከላከሉ ሐሳቦችን ማፈራረስ መቃወም አለብን። ሐሳብ ሁሉ ደግሞ የእናንተ ላይሆን ይችላል። አንዳንዴ ሰይጣን አምጥቶ ሐሳብ እንደሚያስቀምጥ ታውቃላችሁ። እና ይሄ የናንተ እንደሆነ አስባችሁ እናንተ ያንን ስታብሰለስሉ ትውላላችሁ። በፍጹም ግን የእናንተ አልነበረ። ለምሳሌ ይሁዳ ምሳሌ ይሁናችሁ። መጽሐፍ ቅዱስ እራት እየበሉ ከኢየሱስ ጋር ቁጭ ብሎ ዲያብሎስም በይሁዳ ላይ ሐሳብ አገባበት ይላል። ምን አይነት ነገር ነው? እና ያንን ሐሳብ ዲያብሎስ ነው ይሁዳ ጋር አምጥቶ ያስቀመጠው። ከዛ ይሁዳ የዲያብሎስን ሐሳብ ተቀብሎ ሄዶ ኢየሱስን ሸጠ። በኋላ ላይ እንዴት ለሞቱ እንኳን እንዳበቃው ታውቃላችሁ። ስለዚህ ሐሳቦችን መቃወም ትችላላችሁ። ወደ አይምሯችሁ የፖርኖግራፊ የተለያየ ሐሳብ ሲመጣ የኔ አይደለም፣ በጌታ በኢየሱስ ስም ማንተ ሐሳብ ሂድ ከኔ ማለት ትችላላችሁ። አራተኛው መጠበቅ ነው። ጋርዲንግ፣ ሀሳባችንን አይምሯችንን ጋርድ ማድረግ መጠበቅ ይቻላል። ኤፌሶ ምዕራፍ 6 ቁጥር 17 ላይ የመዳንን ራስቁር አድርጉ ይላል። አንዱ ከእግዚአብሔር እቃ ጦሮች መካከል አንዱ የመዳን ራስቁር ነው። የራስቁር ማለት በጦርነት ሜዳ ላይ ዋናው ስከላችን የጭንቅላታችን ዋናው አካል እንዳይመታ የሚከላከል ከብረት የሚሰራ ነው፣ ከተለያየ ከጠንካራ ነገሮች ይን ጭንቅላታችን በተፈጥሮ አይታችሁታል። ከሌላው አካል በሙሉ የተለየ ጠንካራ የራስ ቅል እዚህ ጋር ያለ በጣም መጠበቅ ያለበት ክፍል ስለሆነ ነው። ልክ እንደዚህ ነው፣ ሐሳባችንም ጋርድ መደረግ አለበት። ከእግዚአብሔር ሐሳብ ውጭ የሆኑ ሐሳቦች መጥተው እንዳይሰለጥኑብን ልንጠብቃቸው ይገባል። ኢየሱስም በማቴዎስ ምዕራፍ 16 ቁጥር ስድስት ላይ ከፈሪሳውያን ከሰዱቃውያን እርሾ ተጠበቁ አላቸው። እያወራ ያለው ስለ ፈሪሳዊና ስለ ሰዱቃዊ አስተምሮ ነው እንጂ ስለ ሊጡ እርሾ አይደለም። ከአስተምሯቸው የምትሰሙትን ነገር ከነሱ ተጠበቁ ራሳችሁ፣ አለበለዚያ ህይወታችሁን ያበላሹታል። በሙሴ ሕግ ምናምን ተብተበዋቸው የእግዚአብሔርን ጸጋ እንዳይቀበሉ አድርገዋቸዋል። ስቲል በዚህ ዘመንም ከአስተምሮ ለምሳሌ ራሳችንን መጠበቅ አለብን። የእግዚአብሔርን ሀሳብ ያልሆነ ነገር መቶ ጋርድ እንዳያበላሽን ጋርድ ልንንከባከበው ይገባል። ታዲያ ግን ስንጠብቅ ከነዚህ ከሶስቱ ነገሮች በዋናነት ልንጠብቅ ይገባል። የመጀመሪያው ከስጋ ሀሳብ ነው። ማለትም ሮሜ ምዕራፍ ስምንት ቁጥር ስድስት ላይ ስለ ስጋ ማሰብ ሞት ነው ይለዋል። ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይለዋል። ስለዚህ ከስጋ ሀሳብ ልንጠብቀው ይገባል። ሁለተኛው የዓለም ሀሳብ ነው። የዚህ ዓለም ይሄ ተርኪ መርኪው ምናምን ቴው ማለት ነው። እንዴት እኖራለሁ፣ እንዴት እበላለሁ፣ እንዴት እጠጣለሁ። ማቴዎስ ምዕራፍ ስድስት ላይ እንዲሁም በግልጽ ይናገረዋል በዚህ ዓለም ሀሳብ ላይ ይሄ ስለምትበሉ ስለምትጠጡት ምናምን አታስቡ፣ አትጨነቁ ነው የሚለው። ማቴዎስ 13 ላይ ደግሞ ስለ ዘሩ ሀሳብ ተናግረው ትዚህ ይላችኋል። ሶስተኛው ዘር ይሄ በእሾ መካከል ያደገው የዚህ ዓለም ሀሳብ ግን ፍሬ እንዳያፈራ አነቀው ይላል የዚህ ዓለም ሀሳብ ልባችሁን እንዳይገዛ እና ፍሬ አልባ እንዳያረጋችሁ ከዚህ ዓለም ሐሳብ መጠበቅ አለባችሁ። ወይም ይሄ ዓለም ሐሳብ አይምሯችሁን ኮንትሮል እንዳያረገው መጠበቅ አለባችሁ። ሶስተኛው የአጋንንት ሐሳብ ነው። አጋንንትም ቅድም እንዳልኳችሁ ሐሳብ አለው ዳይሬክት የሆነ ለምሳሌ አመፀኝነት፣ አድመኝነት፣ ክፋት እነዚህ ነገሮች በቀጥታ ከአጋንንት የሚመጡ ሐሳብ ናቸው። ሰው በተፈጥሮ እንዲህ አይነት ክፉ ሊሆን አይችልም። እንዲያውም ያዕቆብ መልእክት ምዕራፍ 3 ቁጥር 14 ላይ በግልጽ ሲናገር እንደዚህ ይለዋል ነገር ግን መራራ ቅንአትና አድመኝነት በልባችሁ ቢኖርባችሁ አትመቁ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋ ነው፣ የአጋንንት ነው። ለእንዲህ አይነቱ ሀሳብ ስለዚህ በእግዚአብሔር ቃል እየፈተሽን ወደ አይምሯችን የሚመጡትን ነገሮች ምንጥላቸው ሊበዙ ይችላል ማለት ነው እና እንደዚህ አይነት ነገሮችን ልንከላከልለት ይገባል። ላይ አይምሯችን የመጨረሻው ደግሞ ማሰላሰል ነው የተቀበል ነውን እግዚአብሔራዊ የሆነውን ሀሳብ እግዚአብሔር ቃል የሆነውን ስለሰማነው ብቻ ሳይሆን ስላሰላሰልነው ነው በህይወታችን ላይ የሚፈጸመው። ማሰላሰል ማለት ያንን ነገር የእናንተ ማድረግ አንድ ጊዜ የሰማችሁት ነገርና ደጋግማችሁ የሰማችሁት ደጋግማችሁ ያሰባችሁት ነገር በህይወታችሁ ላይ የማስታወስም የማስተዋልም ነገራችሁ ይቀየራል። እግዚአብሔር ትዝ ይላችኋል። እያሱን ያለው አንብበው አይደለም ያለው በህይወት ሁሉ እንዲከናወንል መልካም እንዲሆንል የዚህን ህግ መጽሐፍ ሜዲቴት አድርገው አሰላስለው ነው ያለው። ካላሰላሰለው ዝም ብሎ ሰምቶት ሊረሳው ስለሚችል ነው። እንደገና ዳዊትንም እንደዛው ነው ያለው። ምስጉን ነው በክፎች ምክር ያለ ደምና ምናምን አለና፣ ነገር ግን ህጉን በቀንና በሌሊት ያሰባል፣ ያሰላስለዋል ነው የሚለው። እንደዛ አይነቱ ሰው ነው በውሃ ዳድ እንደተተከለች ፍሬዋን በየጊዜው እንደምትሰጥ ዛፍ ይሆናል ያለው። ምንም የሚያረግ የሚያነባ አይደል የሚያሰላስለው ሰው የራሱ ያደረገ የህጉን ቃል የራሱ ያደረገ እግዚአብሔርን ሐሳብ። እኔ እነዚህን እንግዲህ አራት እና አምስት ነጥቦች ነገርኳችሁ። እስቲ እናንተ ይቀራል፣ እዩ ይሄን ነገር ብትነግረን፣ እኔ ደግሞ ይህን ነገር ልጨምሩ የምትሉት ካለ በኮሜንት መስጫው ላይ አስቀምጡልኝ። በተረፈ በጣም ነው የምወዳችሁ። ይህንን መልእክት ግን ለብዙ አይምሮ ማዳን ምክንያት እንድታደርጉ እጠይቃችኋለሁ። ለአስር 10 ሰው እስቲ በታማኝነት ሼር አድርጉ። ቻናሉ ምን አልባት ሰብስክራይብ ያላረጋችሁ አዲስ ተመልካቾች አሁኑኑ ሰብስክራይብ አድርጉት። ምን ያህል እንደምትጠቀሙ አያችሁት ታዲያ